ስጫ ምክንያቱም አሁን ካላለቀሰች በትኩሱ መቼ ልታለቅስ ነው? ካፍሉ ካፍሉ አታለቅስ እኮ የትም አልና በቃ፣ በየቦታው እያፈሰ እየከተተ እያሰረን ያለው አስሩም፣ የት እንደሚያደርገን አላወቅንም። የትም አሁንም የታሰሩ ልጆች አሉ። የት እንደገቡ ምንም እናውቀው ነገር የለም። ቀጣይ ተራ ደግሞ የእኛ ነው። ከረመዳን በኋላ እስከ ረመዳን ባለውም ከረመዳን በኋላ በደንብ አጸዳለሁ። እኛም ቤታችን ላይ እንደዶሮ ተቀርቅረን ቁጭ ብለን ያለ ነው። ምንም እናደረጉ ርቡን እንኳን ወጥተን ምግብ መግዛት አልቻለም። አሁን ሳለ ድሮም አስከፊ ነው። አሁን ደግሞ ጭራሽ ብሶበታል። እሺ ቤት ውስጥ ነው ያለሁት። ቪዲዮ አብራ ቪዲዮ ስታበራ በትልቋ መንግስት አለ እንዴ ሊቢያ ሰላማጉ ሰላም ወንድሜ ጓይላ ተልቀ መንግስት አለ እንዴ ሊቢያ አዎ መንግስት አለ ሊቢያ ላይ መንግስት የለም እያሉ እየተከራከሩ ነበር ኮመንት ላይ ቅድም መንግስት ስል ወቅታዊ አለ በወታደር ነው የሚመሩት ግን አለ መንግስት አዎ ሁለት አይነት መንግስት ነው ያላቸው፣ ግን እርስ በራስ የማይስማሙ ሁሉም ሌባ ነው። ስለዚህ አሁን እየተደረገባቸው ያለው መንግስታዊ አዋጅ አዋጅ አወጣው ሁሉም ስደተኞች ተለቅመው ወደ ሀገራቸው ይሸኙ ብሎ ነው። አይደለም፣ ያስርሻል ይወስድሻል። የት እንደሚያደርግሽ ምንም የምታውቂው ነገር የለም። ትወሰጃለሽ። የት እንደምገቢ ምንም የምታውቂው ነገር የለም። ብዙ ልጆች ተወስደዋል። ቤተ ገንጥሮ ናት ነገር ገባሽ? ቦታ ቦታ አላቸው። እኛ አሁን አዲስ አበባ ላይ መርካቶ፣ አብነት እንደምንለው ቦታ፣ ሰፈር አለው ማለት ነው። አሁን የሀገር ሰፈር ተሰብሮ ና ተወስዷል። ግን የት እንደገቡ፣ የት እንዳሉ ምንም የሚታወቅ ነገር የለም። ድምጻቸው ምንም የተሰማ ነገር የለም። ገባሻ? ይግደሉን፣ ይረዱን፣ እኛ ምንም የምናውቁ ነገር የለም። እኛ ያለ ያለነው ድምፁ ነው ሰዎች አሉ፣ የደረሱበት አይታወቅም። ስልካቸውን ይቀሟቸዋል። አይደለም ፖሊስ ማንኛውም ታክሲ አቁሞ ስልክ ይወስድብሻል ምን ይልብሻል ምንም የምታውቂው ነገር የለም ይወሰዳል ስልክሽ ይቀማል ፖሊስ ጣቢያ ከገባሽ በኋላ ሜቢ አዳ አስደውሎሽ ራሳቸው እንትን ሊያስወጡሽ ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክና ይወሰድብሽ ሁሉ ነገር ይወሰድብሽ ደህና ጃኬት ራሱ ካረግሽ ጃኬት ይወሰዳል አይደለም ስልክ ይቅርና ሊማ የት እንዳሉ ለመናገር እኮ ነው። ስልክ ካላቸው ደውላ ምንም የምናቀው ነገር የለም። የት እንዳሉ ምንም የምናቀው ነገር የለም። የሀገሩ መንግስት ተኝቶ አያድርም፣ ለእኛ ማለት ነው። ሁሌ ሁሌን አዳዲስ መረጃ እየወጣ ያሉ ምን አርጋችሁ ነው ስደተኛ ምን አለ ምን የሚያደረጉ ነገር የለም። ምንም የፈጠር ነው ምንም የተፈጠረ ነገር የለም። እኛ ምንም የምናደረጉ ነገር የለም። እኛ የመጣ ነው እዚህ ሀገር ከዚህ ሀገር ለመውጣት ነው ለመሻገር ነው። እኛ ምንም የምናደረጉ ነገር የለም። ወላ መንሰረው ስራ የለም ወላ ምንም ንጥ ምንድ ከቤተሰብ እያስላቅ ነው ምንኖረው እሺ ግን ማለት ነው አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምን ምናምን ይችላሉ። ልጆቹን ማንም አይጠይቃቸውም። ወዳኝ ነው ልሽ የዛሬ አንድ ወር አካባቢ ኩላሊቱ ና ወጥ የተጣለ ዙዋራ አካባቢ የተጣለ ሰው ጓደኞች ና ነገር እንደዚህ እንደዚህ ወጡ እኮ ሰው ተጥሏ ናን ተብሎ ተነግሮኛል። ገባሽ ምን እንደሚያደርጉን አናውቅም። ህገ ወጥ ስለሆናችሁ እኮ ነው። አሁን እናንተ ህጋዊ ብትሆኑ መርቶ የመጠየቅ መብት አላላችሁ። ግን ህገ ወጥ ስለሆናችሁ የሊቢያን መንግስት እራሱ ማንም ሊጠይቀው አይችልም እንደው እሱማ ልክ ነች ማን ይጠይቀዋል? ግን በየአውሮፓ ህብረትና ጫና ካረገባቸው ወደ ሲሆን በግድምት ያቆማ ያለውን ነገር ከዚህ በፊት ሁለት ሺ አንድ ነገር ላይ ተደርጎ ነበርና፣ አሁን ደግሞ የከፋ ነው፣ የሚያስጠላ ነው። ገባሽ አምርሮ ነው የተነሱት። ቀን በቀን አዳዲስ መግለጫ የሚወጣው ቀን በቀን አዳዲስ መግለጫ እየወጣ ያለው። እሽ እኛውን ምን እናርግ? የት እንሂድ? እኛ ቪዲዮ እንሰራለን። እኛ ሚዲያው ላይ ድምፅ እንሆናለን፣ ቪዲዮ እንሰራለን። በቻልነው ቋንቋ በአረብኛም በእንግሊዝኛም በአማርኛም ቪዲዮ እንሰራለን። ድምፅ እንሆናችኋለን። በተረፈ ግን ከእኛ በላይ ደግሞ ፈጣሪ ይድረስላችሁ። አይዟችሁ፣ ያልፋል። ይህን ለማለት ነው። በቃ በድምች ያቅን ሰፖርት አድርጉ። እንደዚህ ሰፖርት እንድታደርጉ ነው እንፈልገው። ድምፅ እንሆናለን። አይዟችሁ። እሺ፣ ወንድሞቻችን ፈጣሪ ይጠብቃችሁ፣ አላህ ይጠብቃችሁ። እሺ፣ ሰላም። እሺ፣ አይዞን፣ አይዞን፣ አይዞን። ያሳዝናል፣ በእናታችሁ በጣም ነው የሚያሳዝነው። ተጠልፈው የተወሰዱት ምን ላይ ደርሰው ይሆን መቼም ያለ ጥቅም ምንም ነገር አያደርጉም። ሊገሏቸው አይችሉም፣ ገደሏቸው ምንም አይጠቀሙም። በቁማቸው ኩላሊታቸው ምናቸውን ሊያወጡባቸው ነው። ሊቢያ በጣም ክፉ አገር እኮ ነው። አትሄዱ እንላለን ሁሌ፣ አትሄዱ፣ ግን የሚሰማን አጣን። እኔ አሁን ስንቴ ነው የምናገረው? እዚህ ቤት አትሄዱ፣ መተው ወንድሜ ሊቢያ ታግቶብኝ ገንዘብ አሰባሰብ። እኔ ለሊቢያ አላሰባሰብም። አትሄዱ አላልቁሙ ይላቸዋል። ሄደው ችግር ውስጥ ካልተዘፈቁ በስተቀር አይሰሙ ሻይሉ ምንድን ነው የሚደረገው? አሁን በተለያየ ቋንቋ ቪዲዮ መስራት አለብን። ማን ነው ምን ሊያደርግላቸው የሚችለው? የእኛ ቪዲዮ ድምፁ ተሰምቶ ማን

ውይ በጣም ነው የሚያሳስነው፣ በእውነት ስንት ሰው ጠፍቶ ይሆን? ውይ ፈጣሪ ሆይ ያደራህን እና በቃ በየቦታው እያፈሰ እየከተተ እያሰረን ያለው ዋለችበት አደረችበት። ይኸው በቃለች፣ አልተኛ ነው ወላ፣ አልተኛ ነው። ይኸው ትናንት ጠዋት የጀመረች ትናንትና ትናንት ጠዋት የጀመረች ዋለች፣ አደረች ይኸው ዋልንበት

ነው። ካላለቀሰች በትኩሱ ሐዘኑ ይጎዳታል። ዋለችበት አልኩሽ፣ ዋለችበት አደረችበት። ይኸው ትናንት ጠዋት የጀመረች ዋለች አደረች ይኸው ዋልንበት። እሺ፣ ሰው እኮ ማረጋጊያ መድኃኒት ወይ ትሰጫታለሽ? ትንሽ ሰጠኋት፣ እንትን ትንሽ ተኛች። መድኃኒት ሰጠኋት እና ሰጠች፣ ተኛች። አሁን ከእንደገና መድኃኒት እንዳላወጣት ደግሞ ዲስታንሷ ከባድ ነው። በእንትን ነው በቃ፣ ሰውነቷ በጣም ቀጭን ነው። አሁን ማታ ነው የተኛችው። መቼ ተኛች? ማታ አራት ሰዓት ላይ። ነገሮች ይስተካከላሉ ብለው ነው እዛ ጋ ያድጉት ማለት ነው። እና ችላ እንበላቸው ሊቢያ ያሉ ወንድሞቻችንን እባካችሁ። ስቶፕ ኪሊንግ ሪፊጅ ኢን ሊቢያ ኤሪትሪያን ንድ ኢትዮጵያን እያላችሁ ቪዲዮ ስሩላቸው። እቺን ማስተላለፍ ፈልጋለሁ። ወዳችኋለሁ። ማሽ ላቬንድ ማች ሪስፔክት ስቶፕ ኪሊንግ ኤሪትሪያን ንድ ኢትዮጵያን ሪፊጅ በል ሊቢያ ሪፊጅ ስቶፕ እንዲበል እንግሊዝኛ አያውቅስለዚህ መብት አለን የትም ቦታ የመኖር ሳይሆን ማለት ያለብክ በቃ ስታፕ ኪሊንግ ኢትዮጵያን ኤርትሪያን። እኔ ቅድመውን ቪዲዮ ስሰራ ተሳሳቻለሁ፣ ኤርትሪያን የሚለውን ረሳሁት ጽሁፉ ላይ እና በጣም ይቅርታ አድርጉልኝ እሺ? ስቶፕ ኪሊንግ ኢትዮጵያን ኤርትሪያን ሪፊውጂ ኢን ሊቢያ። በላው። መብት የለንም፣ መብት የለንም የመኖር የትም ቦታ መብት። ያ በሀገር ብቻ ነው መብት ያለ። በሰው ሀገር ያለ ቪዛ ገብተህ በህገወጥ መንገድ ገብተህ መብት የሚባል ነገር ያለ የለክም። መብትማ ያለቅ በመኖሪያ ፍቃድ ብርን ከስክሰብ ቪዛ ገተ ስትገባ መብት አለ፣ ግን በድብቅ በባህር በምናምን በህገወጥ መንገድ ገብተህ መብት የሚባል ነገር የለም። ህግ ጥሶ መብት የለም፣ ህግ አክብሮ ነው መብት ያለው። ስለዚህ መብታችን አይደለም የትም ቦታ መኖር? መብታችን የሚሆነው የሀገሪቷን ህግ አክብረን ቪዛ ገዝተን በህጋዊ መንገድ ስንገባ መኖሪያ ፍቃድ ስናሰራ፣ እኛ የሀገሪቷን ህግ እያከበርን ስለሆነ መብት አለን። እዛ ቦታ ላይ ማንም እኛን የመንካት መብት አይኖረውም። ብንነካ የመክሰስ መብት አለን። ሊቢያ ግን ሳውዲ እና ሊቢያ በባህር ነው የሚገቡት በህገ ወጥ መንገድ ነው የሚገቡት። ተገለው መንገድ ላይ ቢጣሉ መብት አይኖራቸውም። ምንም ነገር ቢደረጉ የመክሰስ መብት አይኖራቸውም። ለምን ህጋዊ አይደሉም። ለዚህ ነው ህጋዊ ሁኑ በህጋዊ መንገድ ሂዱ የምንለው። መብት እንዲኖራቸው ነው የሰውኛ መብት የሰውኛ መብታቸውን እንዲያስጠብቁ ነው። ግን እምቢ እያሉ በህገ ወጥ መንገድ እየገቡ በየቦታው እየተገደሉ በየቦታው እየተጠለፉ ኩላሊታቸው እየወጣ ነው ያሉት። ስለዚህ መብት የለንም የትም ቦታ የመኖር ግን ስሚስተካከለቱጋ ነው ያሉት። አሁን እንግዲህ ስቶፕ ኪሊንግ ኢትዮጵያን ኤርትሪያን ሪፊጂ ሊቢያ በጡ ኢትዮጵያ፣ ኤርትሪያ፣ ሊቢያ እኛ በቃ የሰው አገሬ ሄደን በቃ የሰው አገሬ ሄደን እካምነን። ስለዚህ በቃ እናት ሀገራችን ነው ወግመን መያዝ ያለብን ነው እኛ ግን እግዚአብሔር ነው የውጭ ዜጋ ኢትዮጵያ ውስጥ ሲመጣ እንዴት እንደምናሽቋልጥለት ታክሲ ውስጥ እሱ ወንበር ከሌለው እንወርድለታለን ምን አይነት የማሽቃበጥ መንፈስ ሌላው እንደዚህ የሚመለከተን ከሆነ እኛ ለምንድን ነው ኤርፖርት እኔ እኔ ዜጋ ኤርፖርት ሀገሬ ገብቼ እኔ ቆሜ ሀገሬ ነጩ ነው መደ ቀድሚያ ቆሚ ተብዬ ነጩን ቀድሜ ያሳልፉታል ኤርፖርት ላይ በገዛ ሀገሬ ለነጭ ነው ቅድሚያ የሚሰጠው ለነጩ እኔ ድነታችን እንዳለ ሆኖ ኩርት ብለን መስማያችንን ጠጥ ነው ማድረግ ያለብን እኔ አሁን ከዚህ በኋላ የውጭ ዜጋ ካገኘው ከዚህ በኋላ ምንም የማሽቀብጠው ነገር እንኳን፣ ነገርሽ ለካ የትን ቦታ መኖር አንችልም፣ የትን ቦታ መት የለንም። እኔ ደግሞ ሂዩማን ቢንግን የሰው ተፈጥሮ ያለን የተላበስነን ኖት እንደ እንስሳ ነው የሚኖሩትን ነው የሚኖሩትን ነው ናቸው ነው። ለማንኛውም ዋናው ነገር ቮይሱ ናቸው ድምፁ ናቸው ወንድሞቻችን እህቶቻችን እዚህ ጋር ነገሮች ይስተካከላሉ ብለው ነው ድላቸውን የሞከሩት። በቃ ጀርባ እንስጣቸው። ኤርትሪያን ወንድምና እህቶች እንደምታየው ቲክቶኩን አጨናንቀውታል እያለቀሱ። ጭራሽ እኛ ግን ምን ያህል ልባችን እንደደነደነ ነው ማየት የምንችለው ወንድሞቻችን ናቸው። ሁላችን ድምፅ እንሁናቸው፣ እናግዛቸው። በቃ እናግዛቸው። እግዚአብሔር እንዲሆናቸው እንጸልይ፣ በምንችለው አቅም ወዳችኋለሁ። ማሽ ላቪንድ ማች ሪስፔክት። ይመቻቸው አቡዬ በቃ።